በቲክቶክ ላይ በርካታ ኢትዮጵያውያን የሚያውቁት ሁሱ ወይም በመዝገብ ስሙ ሁሴን በኮምቦቻ ደረቅ ወደብ አካባቢ ተጠልለው ለሚገኙ ከ110 በላይ ወላጅ አልባ ለሆኑ የክርስቲያንና የእስልምና እምነት ተከታይ ሕጻናት የአልባሳት ድጋፍ ማድረጉ ተሰምተዋል። እንዲህ አይነት መልካም ተግባሮች እንዲበረታቱ ኮመንት ላይ እናመሰግናለን በማለት ሐሳባችንን እና ድጋፋችንን እናሳየው ያጋጥማል ችግር የለም፣ እንጠይቃለን። እህቴዋ በጣም ደስ የሚል ነው። ዛ ኮንዛካይር ወላሂ በጣም ደስ ይላል። ይህ ሁሉ ምንም ረጅ የሌላቸው ሰዎች በካምፕ የተጠለሉ ሰዎች ናቸው። መረዳት ያሉ ለእጅግ የሚያሳዝኑ አይደለም። ልብስ መልበስ ለምግብ እንኳ የተያቃቃታቸው ሰዎች ናቸው። አላህ ይህንን ሁሉ ያደረገ አጅሩን ከፍ ያድርገው። ሀያታቸውንም እርዝቃቸውንም አላህ ይጨምርላቸው። በጣም ደስ የሚል ፕሮግራም ነው። ማሳለፍ ያለው በዛ አጋጣሚ እንዳውም አላህ ሀያታቸውን ይህንን የተባበረ ሀያቱን ከፍ አድርጎ አላህ እርዝቁንም አፍያውንም አላህ ይስጠው ነው ብለው ያው እዚህ ጋ ሁላችሁም እንደምታዩት እምነት አልተለየም ዘር አልተለየም ብሄር አልተለየም። ደጋንም ካምፕ ላይ ሲለበስ እንደነበረው ትናንት በተለይ ኮምቦልቻ ላይ እራሱ ከመቶ አስር ልጆች ሃያ የሞሉ ሙስሊሙ ሌላው የክርስትና እምነት ተከታይ ነበረ። ዛሬ ላይ እዚህ እንግዲህ ካሉ እነሱ ንም እናለብሳለን ቀጣይ ደሴም ከአሳይ ነው በብዛት እንግዲህ የሚገኘው እንሻላ ሀይቅ ላይ ከነገ ወዲያ የምንገኝ ይሆናል ማለት ነው ነገ ደሴ ነን ይሄን ልጅ ግን እንዴት አያችሁት የምሬ ነው የምላችሁ እኔ ቃላት ያጥሩኛል ይሄን ልጅን ለመግለጽ ሰው እንዴት በሁሉም ነገር ፐርፌክት ሊሆን ይችላል እኛ ግን ያለንበት ሁኔታ ግን እንደዛ አይደለም እኛ ያለንበትን ሁኔታ ብታየው ግን በጣም ታላቅሳላችሁ። ይጠብቅ በዚህ አይነት ሁኔታ ውስጥ ነው ነኛ። ሴቷ ሁኔታው ሴቷ አይቷ ነው። አሁን ስልኬ የሚገዛ ሰው አለ። አንድ ሀሳብ ስልኬ የሚገዛ ሰው አለ። ኒጎ ከተማ ውጥቼም እኮ የሚሰርቀኝ ጠፋ። የምሬ ነው ሙዳችሁ ከተማ ወጥቼው ላ የሚሰርቀኝ ጠፋ። ትራምፕ ባለፈው ቲክቶክ ይዘጋ ምናምን ሲል ይህን ይህን አይቶ እንደሆነ አላቀመን በቃ ለምን አባቶች ይዘጋልኛ በምን እንደበራለን እያልኩ ነበር። እውነቱ ነው። ሳስበው ሳስበው ደግሞ ይዘጋ ልክ ነው። ከሁሉም ነገር ተበድለን እንዴት እንችላለን? ከእውቀትም እኮ ደህና እውቀት የለን። ስሙት ስቴ ልጅ ምን እንደሚል አብሽር አብሽር ማለት ምን ማለት ነው? እንደው ገብቷችሁ ነው? ግን ኦርቶዶክሳውያን፣ አብሽር አብሽር፣ ብዙ ጊዜ አብሽር የምትሉት የእናንተ እቃ አይደለም። ይህ በፍጹም በክርስቲያን ሕይወት ያልተፈቀደ ቃል ቢኖር ይሄ አብሽር ማለት ነው። ገብቷችሁ ነው? ያልተፈቀደ በመጽሐፍ ቅዱስ ያልተፈቀደ። ማንስ እንደሚጠቀመው ታውቃላችሁ? ብዙ ጊዜ እስቲ ማን፣ የትኛው ሃይማኖት ነው አብሽር ብሎ ብዙ ጊዜ እንትን የሚለው? ወዳጄ አብሽር ማለት አብንሻር ማለት ነው። እነሱ የሚሄዱበት መንገድ ትንሽ አብንሻር። እየሰማችሁ ነው? አብንሻር። በቃል ሰው ይጠፋል በቃል ይድናል፣ በቃል ይጠፋልና የምትሉትን ነገሮች በሙሉ አስተውላችሁ አንድ ከአንድ በታችሁ የሚወጣውን ቃል በትክክለኛው መንገድ እያስተዋላችሁ ብትናገሩ ጥሩ ነው። የለመደባችሁ ደግሞ ይህን መልእክት ከሰማችሁ በኋላ አቁሙ። ከዚህ በኋላ አብሽር ማለት ለክርስቲያን ያልተፈቀደ ቃል ነውና፣ እንዳልኳችሁ አብሽር ማለት አብን ሻር ይሉታል እነሱም በዛ አይነት መንገድ ነውና የሚሄደው ከዚህ በኋላ እንዳትጠቀሙት ይሄን ቃል ለማለት ነው የሰማችሁ፣ ብዙ ሰዎች ጋር እንዲደርስ ሼር አድርጉትና አንደበታችሁ ይህንን ቃል እንዳያወጣ በጣም በጥንቃቄ እንድትሄዱም ጭምር ነው መልዕክት። ሰላም ክርስቶስ ከእናንተ ጋር ይሁን። ጨርሻለሁ። ኢትዮጵያ በስነ ስርዓት ብትደመር የህዝቧ ቁጥር አስር ሺህ አይበልጥም። አሁን ከእንደዚህ አይነት እሱ ጋር ተደማምረን ነው መቶ ሰላሳ ምናምን የሞላ ነው እንዴት ነው ነገሩ ግን ተመሳሳይ ጭንቅላት ነው ያለው። ሜንታሊቲያችን ተመሳሳይ ነው። አብሽር ማለት አብንሻር ማለት ነው። ቱ ግሪክ ወርልድ አብ ወይኔ በላቸው፣ ወይኔ በላቸው። ይሄ ሰርግ መሰላችኋ? ፍቺ እንደሆነ ግን አላወቃችሁም። እኔ መረጃ ደርሶኛል። ኢትዮጵያ ላይ ለመጀመሪያ ጊዜ ፍትሕ ተፈጸመ። ሀገራችን ለመጀመሪያ ጊዜ ፍትሕ አገኘች። እዚህ ጋር የምትመለከቱት አባት፣ እንደዚህ የሚጓዘው አባት እጁ ላይ ያንጠለጠለው ሙዝ ወይም ካሮት ወይም ፌስታል እንዳይመስላችሁ፣ አብሮት የኖረ ጓደኛው የገዛ ልጁ ሊደፍርበት ሲል ደርሶ አናቱን ሁለት ቦታ ኤርትራና ኢትዮጵያ አደርጎ ከከፈለው በኋላ እንደምታዩት ሽሮ መብያውን በዚህ መልኩ ቆርጦ በአደባባይ አንጠልጥሎ ይዞ እየዞረ ነው። ፍትህ ተፈጸመ። ተመልክታችኋል አይደለ? አሁን ሰውየው በህይወት ይኑር ይዳን አይታወቅም። አሁን ይሄ ሰውዬ እንደው ቢድን እንኳን እንደው በህይወት ቢተርፍ ራሱን ያተርፋል? ራሱን አያጠፋም። ይሄ መመኪያውን ስንት የተባለለት ስንት የተዘፈነለት ስንት የተደነሰለት ንብረቱን በአንድ ላይ ተቆርጦ እርፍ ሲደረግ በህይወት ቢተርፍ እንኳን ራሱን አያጠፋ። ሀገራችን ላይ ፍትህ ለራስህ ትወስዳለህ ማለት ነው። በዚህ መልኩ ከቀጠልን ማንም የማንንም ልጅ አይደፍርም፣ ማንም የማንንም አይን ቀና ብሎ አያየም። ይሄ ነው በቃ። ተመልከቱ። በነገራችን ላይ ይሄንን ቪዲዮ ብዙዎቹ እየተቀባበሉት ነበር። ይሄ ነገር ግን እንዴት ነው መረጃው ትክክል ነው ኬታ ምቶ ነው የሚለው ደግሞ ግዴታ መጣራት አለበት በእኛ ስታይል ደግሞ ግዴታ አጣርተን ነው ለእናንተ ማቅረብ ያለብን ኤንዌስ ይሄ ነገር እንዴት ነው እመርመሮ እስኪ ይህንን ቪዲዮ ብዙዎቻችሁ ስትቀባበሉት ነበረ ምንድን ነው አጣራለን የሚል መረጃም ለእኔ ስትልኩልኝ ነበረ ይህን ጉዳይ ልንገራችሁም ቪዲዮ ከተለቀቀ በኋላ የእኛ የሀበሾችን የወሬ ጥማታችንን የተረዳ አንድ ግለሰብ ቪዲዮ ላይ ሄዶ እንደዚህ እንደምትመለከቱት ኮመንት አደረገ ይህ የሆነው የገዛ ጓደኛው ልጁን ሊደፍር ምናምን ምናምን ምናምን ከዛ በኋላ ቆርጦት እንደዚህ የሚል ይህንን ኮመንት አደረገ። ከዛ በኋላ እኛ ምን ተፈጠረ የሚለውን ለማየት ሁላችንም ወደ ኮመንት እንደምንሮጠው ሮጠን ስንገባ ይህንን እናገኛለን። ሌሎች ታዲያ ይህንን ያነበቡ ሌላ ቦታ ወስደው ምንድን ነው ብሎ ለሚጠይቃቸው በዚህ ወረዳ እኮ እንደዚህ እንደዚህ አድርጎ እንደዚህ እንደዚህ ሆነ የሚል መረጃዎችን አጋራን ማለት ነው። ይህንን ኮመንት ላይ ያሉ ሰዎች የዋሹትን ውሸትም ብዙ የዜና ሚዲያዎችም ተቀባበሉትም ሩ ታዲያ፣ እንደዛ አይደለም የተቆረጠ ብልትም የለም የተደፈረች ልጅም የለችም፣ በዚህ ሰውዬ ማለት ነው። ሌሎች አሉ ታዲያ የሆነው ምንድን ነው ካላችሁ፣ ይህ ሰውዬ የጥንቆላ ስራውን ሊሰራ ነበረም በህዝብ በቁጥጥር ስር ውሏል። ይህ የሆነውም በወላይታ አካባቢ ነው። ነገሩ አበቃ፣ ፋይሉ ተዘገቡ።

ኢትዮጵያ ውስጥ አንድ የነጃሺ ሀገር አንድ መስጂድ ያጣል። እስቲ ቁጥራችሁ 30፣ 40፣ 50፣ 100 ሚሊዮን ከሆናችሁ አምጡ ገንዘብና እሱን እንስራ። ዝም ብሎ እንደዚህ ቁጥር ቁጥር ምን ያደርጋል? እኔም እኮ ሀሳቤ ነው። አምጡት ትችላላችሁ በየ በየአቅማችሁ ማለት ነው። ሁሉ እኩል አይደለም የሚችለው። በየአቅማችሁ አንድ ደና መስጂድ እንደው በቃ የሚኮራበት ሁሉ ሰው ሄዶ የሚያይበት ታሪካችን የሚገለጽበት አፋር ሶማሌው ኦሮሞ አማራው ትግሬው የሚታይበት እሱን ከሰራን በኋላ እሱ ራሱ ይናገራል ቁጥሩን ችግር የለውም ይህ ሰው ሳናስበው ከኛ በላይ ነው የሚያስበው ታሪካዊ የሆነ ነገር ነው የሚፈልግ እኛ ግን እዝቹ ነው የምናስበው ቢያንስ ሙስሊሞች ስንት እንሆናለን እስቲ በግምት 50 ሚሊየን በላይ ነው ይሄን የኢትዮጵያን ህዝብ ከግማሽ በላይ የሆነው ህዝብ አንድ የሚገርም መስጅድ የለም እስ እስቲ የሚገርም መስጅድ ለመስራት እስ አሁን ስንት ሰው አለ 60 ሚሊየን ህዝብ በቀላሉ ብንል ስልሳ ሚሊየን እኮ እያንዳንዱ ሰው እያንዳንዱ ሰው መቶ መቶ ብር ቢያዋጣ አስባችሁታል። ስድስት መቶ ሚሊየን ብር ይሆናል። ስድስት መቶ ሚሊየን ብር እኛ ግን ሀሳባችን ያህ አይደለም። እኛ ያለንበት ሁኔታ ይሄ ነው። በቃ በሳይለንት ነው ነገሩ እሺ ለራሴ የራሱ ሸዋል ከብዶኛል ሲባል ተነስቼ እኔ ከእሱ ጋር ስፖርት እሰራለሁ። ይሄ መስጂዳል አቅሳ መስጂድ ታውቃላችሁ፣ ኢትዮጵያ ውስጥ እንዳለ መስጂድ አልአቅሳ መስጂድ ኢትዮጵያ ውስጥ እንዳለ ታውቃላችሁ። ስንቶቻችሁ ነው የምታውቁት? አታውቁም። እስቲ ተመልከቷት። የት ነው የት ነው የሚገኘው? ለሁለት ሰው የመቶ የመቶ ብር ካርድ ይሞላለታል የት እንደሚገኝ የተናገረ ሰው ፈርስት ኮመንት ነው የምፈልገው ፈርስት ኮመንት የት ነው የሚገኘው ይሄ መስጂድ ቢስሚላ እንዴት አስቦ ነው ግን የሰሩት ወላ በጣም የሚገርም በነገራችን ላይ አቅሳ ይሄ እንዳልሆነ ግን ታውቃላችሁ? አቅሳ ይሄ አይደለም። የት እንደሚገኝ ኮመንት ላይ ይፈልጋለሁ። ከተማዋ ራሱ የምር ስታምር ከተማዋ ራሱ ስታምር፣ የበለጠ ደግሞ የመስጂደል አቅሳ አርማ ደግሞ የሌላ ያሳምሮ መስጂደል አቅሳ ነው። ግን መስጂደል አቅሳ ነው። በነገራችን ላይ አይሁዶች የሰሩት ሲራ ነው ይሄ ነ ቁባውን ብቻ ያነሱና እንደ መስጂደል አቅሳ ጎግል ላይ ብገቡ ራሱ የመስጂደል አቅሳ አርማ ይሄንን ነው የሚያሳየ ትክክለኛው መስጂድ አል አቅሳ ይሄ አይደለም። ኤኒዌይስ ብገቡ ታገኙታላችሁ ሪል እና መስጂድ አል አቅሳ ያልሆነው ብሎ ያመጣላችኋል። ስሙ የገጠመኝን ነገር ላሳያችሁ ወላሂ ስለምና እነዚህ ይኸው ባልና ሚስት ናቸው። ያኔ ጓደኛ ሞች ናቸው። እሱ ኢማም ሆኖ ያሰግዳታል። እሷ ይሁን ያሰግዳ እዛ ጋር ደግሞ ያቸው ልሙጥ ማለት ነው። ይኸው የተቀመጡት የሁለት አለም ሰዎች ወላሂ ቡድን ላይ ይሄ የሁለት ዓለም ሰዎች እዛ ጋር ተቀመጡ ይጃጃላሉ። እዚህ ጋር ደግሞ ወላሂ ሁሌም ማለት ነው ምን እንዳለ ታውቃላችሁ። የትዳር አጋራችሁን ስትመርጡ ሰግዶ ሚያሰግደሽ ጭፈራ ቤት ይዞሽ ሳይሆን እኔ ወደ መስጂድ ነይ ወደ የሚልሽን ብቻ ምረጪ ማለት ነውና ወላሂ አስፈላሽ ይዘሮ ያጭጀል። አይይ ኧረ አላየሽ አላየሽ እኛ እየደበቅሽ ፍቅር ገደል ይላልና ወላሂ ማሻላህ እኔ እንዴት እንደስ እንዳሉኝ ማለት ነው። ነገር እንግዲህ ትዳሩ ሲገባ ማየት ያለባችሁ እንደዚህ እንደዚህ አይነት ነገሮች መሆን አለባችሁ። ገንዘብ ላይ ብቻ ፎከስ አታድርጉ። በተለይ በተለይ ሴቶች በተለይ ሴቶች ምንድን ነው? አሁን ይሄ ነገር ቀረጻው በድብቅ ነበር፣ ምና በድብቅ ነበር ይሄ ማን ላይ ነው እኮ የሚሰግጡት? ማን ላይ ነው የሚሰግሱት? የት አቁሙት ነው? የት አድርገውት ነው? እኛም መምሰል ለምን አስፈለገ? ጭራሽ አይሁዶች አሉበት። ለነገሩ ሁሉም አይሁዶች ናቸው። እንደዚህ አይነት ነገሮችም እነሱ እንደሚያስቡ መዘንጋት የለብንም። እንደዚህ አይነት ነገሮችንም ያስባሉ። ግማሽ የማይሆን ነገር ቢኖር ይሄ ነው የሸዋል ኢድ። እንዴት ነው ግን የሸዋል ኢድ ታከብራላችሁ? የሚያከብር ሰው እኮ አይጠፋም። አሁን ከእናንተ ውስጥ ትንሿ ኢድ ተብላ እኔ ቀላው በያይ ስሎን ኩኖ እንዳደነግጡ ትንሿ ኢድ የምትባል ነገር የለችም። ሰው እንዳለ ትልቁን ኢድ ትቶ የትልቁ ኢድ ቀን ወንደላጤዎች በዲፎና በቀሪቦ ነው እየሰከሩ ያሉት ማለት ነው። ምንድነው ስጋ ብታርዱ ምን ችግር አለው? በግ ብታርዱ ምን ችግር አለው? እዛን ቀን በደንብ ቢከበር ምን ችግር አለው? ስድስቶ እያላችሁ አማች ቤት ምትሄዳለ። ሌላ ያገባ ደግሞ ምን፣ እንደዚህ አይነት ነገር አይሆንም። በቃ እንደዚህ በስድስተኛው ቀን የሚታረደው ምንድነው? ዑለሞቻችን አረባካችሁ ወታችሁ ተናገሩ ወይ ደግሞ ረመዳን ሸዋል ሀያ አንደኛው ላይ ጀመር ሀያ አንደኛው ሸዋል ላይ እስከ ሰላሳ ይጹሙ ስድስቱን ከፈለጉ ወይ ደግሞ አስሩን ከፈለጉ ግን እዚህ ተቀጥሎ የሚጾመው ነገር አሁን ላይ በጣም በጣም ወዳልሆነ ነገር የተገባ ነው፣ ወደ ቢድአ የተገባ ነው። ሁሉም በግ የሚያርደው የዛን ቀን ነው። እኛ እኮ ተሰቃየን እኮ በግ የሚታረደው የዛ ለምንድን ነው እንደዚህ የሚሆነው? ትንሹ አይድ እያላችሁ ለምንድን እየጸደቀ እኮ ሆነ ያለው ካላንደር እስከ ማዘጋት ተካሄደን፣ ያለው እባካችሁ ሁላችሁም ሼር እያደረጋችሁ ይሄ ነገር እንዲቆም ዑለሞቻችን ቢነጋገሩና ወደ ተሻለ ነገር ብንሄድ አሪፍ ነው። ወደ ቢዳ እየሄድን ስለሆነ፣ በጣም በጣም በጣም ትንሹ ኢድ የሚባል ነገር በእስልምና ውስጥ ቶታል የለም። ነገራችን ላይ ሰው በግ የሚያርዶ ለምን ይመስላቸዋል? የኢድ ቀን ካረደ አሁን ረዥም ሰዓት አይበላም። ለምሳሌ የኢድ ቀኗን ብቻ ነው የሚበላው፣ ከዛ በኋላ ላይበላ ስለሚችል እሷን ጃምፒለ ና የቱጋ ያረገዋል። ስድስተኛው ቀን ላይሸዋል፣ በስድስት ጨርሶ። በሰባተኛው ቀን ላይ በጓን ያዳል። እንደዛ ግን መሆን የሌለበት ነገር ቢኖር እንደዛ አይነት ነገር ነው። ይሄ የተላመደ ሲሄድ ግዴታ እያከበረን እንሄዳለን። ወደ ገጠር ደግሞ ወረድ ስትሉ ሰዎች ቡና ምናምን ይጠራራሉ። እንደዚህ ብዙ ነገሮችን ያሟሙቁታል። ያ ነገር ትክክል እንዳልሆነ መረዳት መቻል አለብን። ይህ የታኩል ንግግር ብዙዎችን እያነጋገረ ይገኛል። ይህንንም የተናገረው በባለፈው ሳምንት ወቸ ጉድ ፖድካስት ላይ ቀርቦ ነው። እዚህ ያደረሰኝ አላህዬ ነው። እኔ ግን ዘፈን ዘፍኜ በይፋ ካድኩት በመስፈኔ ተጸጽቻለሁ። የክሊፑን ብር ተቀብዬ እስካሁን አላጠፋሁትም፣ አስቀምጨዋለሁ። አላህ ከፈቀደና ሀብታም ከሆንኩኝ ያንን ገንዘብ ሰደቃ ነው የምሰጠው። ካልቸገረኝ በስተቀር አላጠፋውም። የእኔ ርዝቅ በአላህ ነው ብሏል። ወጀዛሁም ቢማ ሶበሩ ጀነተን ወሐሪ እንዳትረሱ። ይንን በቃ በችግር ላይ ብትሆኑም እዛ ላይ መሰበር መቻል አለባችሁ። ከዛ በኋላ ግን ወላሂ ትልቅ ነገር ነው ያለ ኢንዌስ። ትልቅ ሰው ነው ታኩር። እጅግ በጣም ማደንቀው ልጅ ቢኖር ታኩር ነው። በህፃንነቱ እንደዚህ አይነት ነገሮች ማሰብ መቻሉ እጅግ በጣም ትልቅ ነገር ነው። ሌሎቹ እየተመከሩ ምን እያሉ በጣም እየገገሙ ባለበት ሰዓት እንደዚህ አይነት ህጻናቶች ደግሞ በዚህ ያህል ደረጃ ለዲናቸው ትልቅ ጠበቃ መሆን የሚያጅብ ነገር። በሌላ ዜና የቀነኒ ጉዳይ እጅግ በጣም አወሳሳቢ ጉዳይ ሊደርሱ እናት ወደ ሚዲያ ወጥተዋል። እናት ምን አሉ? አባትም እያለቀሱ ትልቅ ነገር ብለዋሉ። እስቲ ያሳባቸው አቋን እንድታወጡልኝ። አሁንም ከጎኖ ናችሁ። እውነቷ እስከሚወጣ ድረስ ከጎኖ የሚቆሙልኝ የኢትዮጵያ ህዝብ በሀገር ውስጥ ያላችሁ እንድታግዙኝ እለምናለሁ፣ ይጠይቃለሁ ናት በዚህን ያህል ደረጃ እያለቀሰች እየተንሰቀሰቀች ነው ወደ ህዝብ እየወጣችሁ፣ እቺ ልጅ ግዴታ የምሬ ነው ሞላችሁ፣ ፍትህ ያስፈልጋል። ሌሎች ደግሞ ይሄ ጉዳይ ያልገባቸው ባልገባቸው ነገር ገብተው ደግሞ የሚቀባጥሩ ብዙዎች አሉ። እኔ የተለቀቀው ማስረጃ አላሳዘንሽም፣ ምኑ ነው የሚያሳዝን? ብርቅ ነው እንዲ? ሁላችንም ቤታችንን ዘግተን ስንል ነው የምንውለው። ብርቅ ነው ምን? ባለትዳሩ ነው የማያለቅሳለ እንደ ወይስ በጥፊ የማይመታለን? ከዛኔ ቅርታ ትጠያቂያለሽ፣ ከዛም በኋላ ትታርቂያለሽ። የማይመቸኝ ከሆነ ደግሞ ጥዬው እሄዳለሁ። አለቀ። ገባሽ? ሁልሽም ገብናሽም? ቤትሽ አስቀምጠሽ አፍሽን አትክፈች፣ ወሬ ያጣናገረሽ ነው የምትኖሪው። ምን ብርቅ ነው ታዲያ? ምን ወንድ ሆነ? የማያጠናግርሽ ከሆነ የምሬ ነው። ገብሬል የምሬ ነው። ምንም ቢሆን ምን እንኳን ከባልሽ ጋር አይደለም ከወንድምሽ ጋር ራሱ ትጣያለሽ። ከቤተሰብ ጋር ጥል አለ። በቃ ላዝም ባለተዳር ሆናችሁ ምናምን ገነት አይደለም የገባችሁት። እሺ ባለተዳር ነው የሆናችሁት። ይሄን እያሰባችሁ እሺ፣ ምን ብርቅ ነው? ካልተመቸኝ ካልተመቸኝ ለምሳሌ እኔ አሁን ውዱ ባሌ ካልተመቸኝ፣ የሚያስቃየኝ ሰላም የማይሰጠኝ በጣም ፍሪደም የማይሰጠኝ ከሆነ እናት ያልወለደችው ምን አገባኝ፣ ጥርግ ጥራሽ። እዚህ ጋር የራስሽን ሀሳብ ስጪ አይደለም የተባልሽ፣ እዚህ ጋር ፍትህ ለመጠየቅ ነው ሰዎች የተንደራደረው፣ ያሉት ስለ ራስሽ ሀሳብ አንስተሽ አታውሪ። እናት እንዲህ እያለቀሰች አባት በዚህ መልኩ እያለቀሰ እኔ አዱኛ ዋኮ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያለችትን እየጠየቁ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋና እያቀረብኩ፣ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የደሜ የልጄን ደም ለመደበቅ የሚሯሯጡትን ከእኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ይህን ሁሉ ካልን ገዳዩ ማን ነው? በቀደም ቤቱም በሙሉ እሷ የሞተች ቀን ወለወሉት። ቤተሰቦቿ አብረው የኖሩት ማለት ነው፣ እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት ቤቱ ተወልብሎ አልባይዞ። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው፣ ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። የኒማኛ ኦሮሞ ስለሚጠላ ነው፣ የውሸት ነገር እየለጠፈ ነው አላቸው። ኦኬ እንስማው እንጠብቅ። እኔ መረጃ እስካገኛ ላ አውራም ብዬ ነው እስከዛሬ እጅ ነት ጥፍች ያልኩት። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ፣ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል አሁን። ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋን የነበረው ፓስወርዱን እህትዮ ታውቃለች። ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን፣ ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። እስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ሻይ ቡና ማለት አትችልም፣ ሰው ማግኘት አትችልም፣ ከሰዎች አቆራርጧታል።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 እኛ ቁጭ ብለን እነዛ እዛ ላይ የተገኙ ሰዎች ናቸው። እንደዛ ያሉ የሱ የቲ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድን ያሉ እስቲ ያን እለት እንዴት ነበር ምናምን ስላችሁ ያን እለት ራሱ ፊቷ የተመታችሁን ፊቷን በጣም በቅርብ በቅርብ የምታውቃት ሴት ነች። እንደዛ ያለች እና ቺ ልጅ አታሳዝንም ነው የምትሉት። እጅግ በጣም የምታሳዝናት የሴቶች ጥቃት ደግሞ በኢትዮጵያ ውስጥ በጣም እየበዛ ነው የሚገኘው። ይሄ ነገር ግን ወዴት እንደሚሄድ አናቅም። ሰውም ማሰብ ካቆመ ከእንስሳ በታች ነው ይባላል። ሰው ማሰብ ካቆመ እውነት ነው፣ ከእንስሳ በታች ነው። እዚህ እባካችሁ እባካችሁ፣ እንደዚህ አይነት ድርጊትን ለመስራት የምታስቡ እንደዚህ አይነት ተልካሻ ነገሮች የምታስቡ ሰዎች እባካችሁን፣ ይሄ በአላህ ዘንድም እጅግ በጣም የሚያስጠይቅ ነገር ነው። ሰውን የገደለ ሰው በእስልምና ደረጃ ይገደላል። ሀገሪቷ በዚህ ህግ ብትተዳደር ኑሮ ይሄን ሁሉ ነገር አናይም ነበር እላችኋለሁ። ለዛሬ ያዝነላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም